ሰላም ጤና ይስጥል እንደምናላችሁ የተወደዳችሁና የተከበራችሁ የአፋር ቴሌቪዥን ተከታታዮቻችን፣ ይህ የአማርኛ ዜና ሰዓታችን ላይ ነን። አበይት ነጥቦችን እናሆ፤ በአፋር ክልል በለውጡ መንግስት እየተከናወኑ የሚገኙ የግብርና የኢንዱስትሪ ልማትን ጨምሮ የተለያዩ የልማት ስራዎች የተዛቡ ትርክቶችን የቀየሩ ስለመሆኑ የተለያዩ አመራሮች ገለጹ። ከማርበርግ ቫይረስ ታካሚዎች ጋር ንክክ የነበራቸው ሰዎች ተለይተው ክትትል እየተደረገላቸው ነው ሲሉ ዶክተር መቅደስ ዳባ ገለጹ። የሚሉት አበይት ጉዳዮቻችን ናቸው። የተወደዳችሁ ዜናዎቹን እየመራው አሚር መሀመድ አብራችሁ ቆይታ አደርጋለሁ። አብራችሁንኑ በቅድሚያም በአፋር ክልል በለውጡ መንግስት እየተከናወኑ የሚገኙ የግብርና ኢንዱስትሪ ልማትና ሌሎችንም የልማት ስራዎችን ጨምሮ የተዛቡ ትርክቶችን የቀየሩ መሆኑ የተለያዩ አመራሮች ገለጹ። በአፋር ክልል ብልጽግና ፓርቲ ከፍተኛና መካከለኛ አመራሮች በአፋር ክልል ዱብቲ ወረዳ በ39 ሄክታር መሬት ላይ የለማ የሚገኝ የቋሚ ተክልና የሱፍ ክላስተር ልማትን ጎብኝተዋል። መሐመድ ዳኒ ተከታትሎታል። የአፋር ክልል ብልጽግና ፓርቲ ከፍተኛና መካከለኛ አመራሮች በመደመር መንግስት እይታ የዘርፉን ምርታ በሚል መሪ ቃል በሰመራ ከተማ ለተከታታይ ቀናት ስልጠና ሲወስዱ መቆየታቸው ይታወሳል። አመራሮቹ በስልጠናው ማጠቃለያ ላይም ክልሉ ያለውን የተፈጥሮ ፀጋዎች ወቅቱን በዋጀ የአስተሳሰብ ከፍታ በእውቀትና በስሌት በመምራት የአርብቶ አደሩን ኑሮ ለማሻሻል እያከናወናቸው የሚገኙ የተለያዩ የልማት ስራዎቹንም በዱብቲና ሳይታ ወረዳን ጨምሮ በሰመራ ሎጊያ ከተማ የመስክ ምልክታ ተዘዋውረው አድርገዋል። ጉብኝቱ ከተደረገባቸው የልማት ስራዎችም ውስጥ የአርብቶ አደሩን ኑሮ አሻላ አይነተኛ ሚና እንዳላቸው የታመነባቸውና ና በክላስተር እየለሙ የሚገኙ የእንስሳት መኖ ሀብት ልማት የቋሚ ተክልና ሱፍ ልማትን ጨምሮ የጮማ አቀነባበሪያ ፋብሪካና ዳቦ ፋብሪካዎች ይገኙበታል። በጉብኝቱ ላይም የክልሉ ብልጽግና ፓርቲ ጽሕፈት ቤት ምክትል ኃላፊ አቶ መሐመድ አህመድ የክልሉ እንስሳና አሳ ሀብት ልማት ቢሮ ኃላፊ አቶ እብራሂም መሐመድ እንዲሁም የርዕሰ መስተዳደር ጽሕፈት ቤት ኃላፊ አቶ አሚን መሐመድን ጨምሮ የከተማ መስተዳደር ዞንና ወረዳ አመራሮች ተገኝተዋል። በዚህ ወቅት የሚያገኘናቸው አመራሮች የመስክ ምልከታው ላለፉት ተከታታይ ቀናት በንድፈ ሀሳብ የወሰዱት ስልጠና በተግባር እየተቀየረ መሆኑን መገንዘባቸውን ገልጸዋል። አባራት ነጥብ ላይ ነው የተወያዩ ነው አንደኛ በግብርና እና ልማት ለማዘር ላይ ነው የተማር ነው በቀጠር ተመራ። ሁሌተኛ እንዲሁም በከተማ ልማት መሰረት ላይ የከተማ ልማት መሰረት ጉዳይ ላይ በጣም በሰፊ ተወያየተ። እንዴት ኮሊደር ከተማ እንዴት ውብ ኢትዮጵያ ማድረግ እንደምንችል ያየንበት ነበረ። እንዲሁም ኢንቨስትመንት ላይ ኢንቨስትመንት ማለት ማለት ነው እንዴት ነው የሚሰራው ነው የሚሰሩ ኢንዱስትሪ ወደ ኢንዱስትሪ ከኢንዱስትሪ ወደ ከከተማ ደሞ ወደ ቱሪዝም እንዴት እንደምናመታ ነበር የተማር ነው። ይህን ስልጠና በተግባር ያየ ነው። በሰነድ የተማር ነው በተግባር ያየ ነው። በለውት መንግስት የተሰሩ ብዙ ስራዎች አሉ። እነዚ ስራዎች ከሰመራ ሎጊያ እስከ ዱቲያ ስልታ ያየን ነው። ወደፊት ደግሞ እስከታች ድረስ አውርደን ህብረተሰቡ ወደ ልማት ቀስቅሴን ይበለት ይሄ አመራር መቶ በመቶ እንደሚያሰካ እርግጠኛ ነኝ ብናደርገው ቪዚት በጣም ጥሩ የሆነ ቪዚት ነው። ማለትም ከዚህ በፊት ስንወስደው ከነበረው ስልጠና ጋር የሚያያዝ ነው ማለት ይቻላል። ስልጠናው ላለፉት አራት አምስት ቀናት የተሻለ እውቀትም ሊያስገኝ የሚችል ታች ላይ ወርደን ደግሞ ያለን ሀብት መለየት የምንችልበት ስልጠና ስለነበረ ከዛ ጋር ተያይዞ አሁን ያየናቸው ቦታዎች በጣም አሪፍና አመርቂ የተባሉ ከለውጡ ወዲህ አይሰራም ወነ እንደዛ ሳይሆን ደግሞ አፋር መሬት ላይ ይሄን ነገር አይቀበልም የተባለው በውጤት በሚለካ ሁኔታ የተሰራበትን ሁኔታና የአፋር መሬት ብዙ ሀብት አለው፣ ብዙ መስራት የሚችል ሁኔታዎችም ስላለ ያንን ልናይ ችለናል። ዛሬ የወሰድነው ነው ስልጠና እስካሁን የወሰድነው ነው በመጽሐፍ ነበረ። ዛሬ ግን የተግባር ነው እየወሰደን ያለነው። ስለዚህ በተግባር ያየነው ለህብረተሰባችን የምንሰራው ስራ ዛሬ ከዚህ መማር አለብን ነው። ስለዚህ ይሄ ድሮ ከውጭ አገር ከሌላ አገር ነበረ እያየ ነበር ነው። ዛሬ አፋር ክልል የዱቡቲ ማዕከል ላይ ነው እያየ ያለ ነው። እንደዛ ስለሆነ ይሄን ወደ ተግባር የመቀየር ስራ ነው። ስለዚህ ምን ይጠበቀን ነው? ይሄ እንደ አማራ ከኛ የሚጠበቀው መስራትን ነው። ስለዚህ መስራት ስላለብን ዛሬ ያየነው ነው ወደ ተግባር ወደ ለውጥ የምናመጠበት ጉዞ ላይ ነው ያለነው። ስለዚህ የሚተኛው አመራር ሳይሆን የሚጠበቀው የሚሰራ አመራር ነው። እንሰራ እንድንሰራ ደግሞ የዛሬ የስልጠናው ርዕስ ምርጥ ነው ማለት ነው። ያየነው ነገር በጣም ተስፋ የሚሰጥና የብልጽግና ጉዞ ወደ የመደመር እሳቤውን ከጊዜ ወደ ጊዜ በልማቱ በተለያየ ሴክተሮች፣ በጣም በግብርና በቱሪዝም በተለያየ ነገር፣ አሁን በቱሪዝም ልዩ ትኩረት የተሰጠበት ጊዜ ነው፣ ግብርና ላይ ልዩ ትኩረት የተሰጠበት ጊዜ ነው። እና በጣም ደስ የሚልና በጣም አርኪ የሆነ ስልጠና እና በጣም የሚያረካ ደግሞ ግብርና ውጤት ነው ያየ ነው እዚህ። በመሆኑም በክልሉ እየተከናወኑ የሚገኙ የልማት ስራዎች ክልሉ ከዚህ በፊት ይስተጋቡበት የነበሩ የሐሰት ትርክቶችን ክልሉ በተግባር እየቀየረ ስለመሆኑም ሰልጣኞቹ ጠቁመዋል። በአፋር ክልል የውጭና የሀገር ውስጥ ጎብኚዎች ቁጥር እያደገ ነው። በአፋር ክልል የውጭና የሀገር ውስጥ ጎብኚዎች ቁጥር ከፍተኛ እድገት እያሳየ ስለመሆኑ የክልሉ ቱሪዝም ቢሮ አስታውቋል። ዘገባው የኢዜአ ነው፣ እንደሚከተለው ይቀርባል። በአፋር ክልል የውጭና የአገር ውስጥ ጎብኚዎች ቁጥር ከፍተኛ እድገት እያሳየ መሆኑን የክልሉ ቱሪዝም ቢሮ አስታውቋል። አፋር ክልል የሰው ልጅ ቅሪተ አካል መገኛነቱ ከመታወቁ ባለፈ የኤርታሌ እሳተ ገሞራ የዳሉል ዝቅተኛ ስፍራ መገኛ መሆኑና ሌሎች በክልሉ የሚገኙ ድንቅ የተፈጥሮ መስህቦች በጎብኚዎች ተመራጭ የቱሪዝም መዳረሻ አድርጓታል። በቱሪዝም መስህብነት በቢጫ ቀለም የደመቀው የዳሉል አካባቢ ዓመቱን ሙሉ የሚንቀለቀለው አስደናቂ

የጨው ምርት የሚገኝበት አፍዴራ ሀይቅና ሌሎችንም አስደናቂ ስፍራዎች መጥቀስ ይቻላል። በመሆኑም እነዚህንና ሌሎች የተፈጥሮና ሰው ሰራሽ መስህቦች አይነተኛ የቱሪዝም መዳረሻዎች እንዲሆኑ እየተሰራ መሆኑን በክልሉ ቱሪዝም ቢሮ የቱሪዝም መዳረሻና የፓርኮች ልማት ዳይሬክተር መሀመድ ሀሰን ገልጸዋል። በዚህም በዘንድሮ አመት የመጀመሪያ ሶስት ወራት ብቻ 1300 የውጭ ሀገራት ጎብኚዎች በአፋር ክልል የተለያዩ አካባቢዎችን መጎብኘታቸው ሰዎቻቸውን ጠቆመው። ከዚህም ከ88 ሚሊዮን ብር በላይ ገቢ ተገኝቷል ብለዋል። ዚህ በዚህ በሶስት ወር ውስጥ ወደ 1300 ቱሪስት ነበረን። 1300 ቱሪስት ነበረን ማለት በ400 ስናበዛው አንድ ቱሪስት የሚሰጠው 400 ዶላር ነው። ስለዚህ ያ ማለት 520 ሺ ዶላር ማለት ነው። ወደ ኢትዮጵያ ሬት ስንመታው 88 ሚሊዮን ብር በሶስት ወር ውስጥ በክልሉ ኢኮኖሚ ላይ ኢንጀክት አድርገናል የሚለውን ነው የሚያሳየው። ስለዚህ ቱሪስት ቁጥራችን በጣም ጥሩ ነው። ሶ በዚህ ባለፈው በተከሰተው ክስተት በአፋርና በትግራይ አካባቢ በነበረው ዋንስ ኦልሬዲ የሎ ውስጥ ገብተን ነበር፣ ግን አሁን በተደረገው ድጋሚ ባሳየነው በፕሮሞሽንና ና በምናምን መክንያት ወደ ግሪን ተመልሰናል፣ አረንጓዴ ውስጥ ገብተናል። ሶ ሙሉ ለሙሉ ሰላምና አካባቢው በጣም የረጋ መሆኑን የሚያሳይ ነው። የቁጥር ውስጥ ቁጥር ላይ ግን ያሳየው ምንም አይነት ቅነሳ የለ። የክልሉን የቱሪዝም ሀብት በስፋት የማስተዋወቅ ሥራ መሰራቱንና የሱልጣን አሊሚራ ሐንፈሬ ማረፊያን ጨምረው ሌሎች ተጨማሪ የመስህብ ስፍራዎችን ምቹ ማድረግ በመቻሉ ለዘርፉ እድገት አንዱ ምክንያት መሆኑንም አንስተዋል። እኛን ሊገልጹ የሚችሉ ብሮቹሮችን እንደዚሁም ደግሞ ቪዲዮዎቹን፣ እንደዚህ አይነት ደግሞ ገላጭ የሆኑ ነገሮችንም የተወሰኑ ላይ ደግሞ ራሳችን በመሳተፍ ያደረገነው ከፍተኛ የሆነ የፕሮሞሽን ስራ በሀገር ውስጥም በሀገር ውጭም ላይ ሰርተናል። በተጨማሪም ደግሞ እሴቶች ጨመርንባቸው መዳረሻዎች አሉ። ኦልሞስት አሁን ለመጠናቀቅ 50 ኦልሞስት 65% የደረሱ መዳረሻዎቻችን አሉ። ለምሳሌ የሱልጣን አሊ ያለው ኢልዳር ያለው በቱሪዝም ቢሮ እና በክርስት በቃ ባለስልጣን አዲስ እድሳት ተደርጎ ያለ የተጠናቀቀ ያለ አለ። እንደዚሁም ደግሞ የክልሉ ቱሪዝም ቢሮ ዳሎልና ኤርታሌ አካባቢ ላይ ለቱሪስቱ ማታ ለጉዞ ለወክቤ ሊሆን የሚችሉ አቅጣጫ ሰጪ ነገሮችን የሚያሳይ አመቱን ሙሉ የሚንቀለቀለው የኤርታሌ እሳተ ገሞራ ዳሎልና አለሎባድ ፍሎሃ በአካባቢው የብዙዎችን ቀልብ እየሳቡ ያሉ የመስህብ ስፍራዎች ሆነዋልም ነው ያሉት። የጎብኚዎች ፍሰት ከጊዜ ወደ ጊዜ እያደገ መምጣቱን ነው አቶ መሐመድ የተናገሩት። በቢሮው የቱሪዝም ግብይትና ፕሮሞሽን ዳይሬክተር አብዱ መሐመድ በዘርፉ የተሻለ አገልግሎት መስጠት የሚያስችሉ አዳዲስ አሰራሮች ተግባራዊ መደረጋቸውንም አንስተዋል። የቱሪዝም ማህበራት የአገልግሎት ክፍያ በአግባቡ እንዲከናወን መደረጉ አንዱ ሲሆን፣ አስጎብኚዎች ከዘርፉ ተጠቃሚ የሚሆኑበት የአሰራር መመሪያ መሻሻሉም ውጤት ማምጣቱን አስረድተዋል። አሰራር ክፍተቶችን ለመሻሻል መመሪያዎች ተዘጋጅተዋል። ሶስት አራት መመሪያዎች ዳት ሚኒስ የአገልግሎት ክፍያ የሚባለው የቱሪዝም ማህበራት አገልግሎት ክፍያ ድሮ ዝም ብሎ ሲጠይቅ የነበሩትን ክፍያዎች አሁን ህጉን ተከትሎ እንዲከፈል፣ ለምሳሌ አንድ የቱር ጋይድ ከአፍዴራ ጀምሮ እስከ ኤርታአለ አገልግሎት በሚሰጥበት ሰዓት፣ የማኝታ አገልግሎት በሚሰጡበት ሰዓት፣ የግመል ኪራይ እያንዳንዱ ወቅቱን በጠበቀ መንገድ እንትን ተደርጎ በህጋዊ መንገድ እንዲካፈል ተደርጓል። አጠቃላይ የዘርፉ ማህበራት የአሰራር ሂደትን የሚያሻሽል መመሪያ ተዘጋጅተዋል። ያንን ያንን ክፍተቶች አሁን ቱሪስቶች በክልላችን በሚመቱበት ሰዓት መክፈል ያለባቸውን የመግቢያ ዋጋዎች እያንዳንዱ ዴስቲኔሽን ትኩረት በማድረግ ያንን ነገር ተሻሽለዋል። የብልጽግና ፓርቲ አመራሮች በተለያዩ አካባቢዎች ያካሄዱት የልማት ስራ ጎበኞ በተለያዩ ክልሎችና ከተማ አስተዳደሮች የሚገኙ የብልጽግና ፓርቲ አመራሮች የልማት ስራዎችን ጎብኝተዋል። አማኔ ሱፍ ተከታትሎ የብልጽግና ፓርቲ አመራሮች በተለያዩ አካባቢዎች ያካሄዷቸው የልማት ስራዎችን ጉብኝታ አደረጉ። በተለያዩ ክልሎችና ከተማ አስተዳደሮች የሚገኙ ብልጽግና ፓርቲ አመራሮች የልማት ስራዎችን ጎብኝተዋል። አመራሮቹ ባለፉት ሁለት አመራሮቹ ባለፉት ቀናት በሁለተኛ ዙር የመደመር መንግስት እይታ የዘርፎች እምርታ በሚል ሀሳብ የተሰጠውን ስልጠና ሲወስዱ ቆይተዋል። በዛሬ ሁለትም በሰለጠኑባቸው አካባቢዎች በተለያዩ ዘርፎች የተከናወኑ የልማት ስራዎችን ተዘዋውሮ ጎብኝተዋል። በጎብኝታቸውም የኮሪደርና የወንዝ ዳርቻ ልማት ስራዎች፣ በክላስተር የለማ ስንዴ ማሳ፣ ሌሎች የደረሱ የምህር ሰብሎችን ተመልክተዋል። እንዲሁም የልማት ቱርፋት ስራዎችን፣ የአንድ ማዕከል አገልግሎት አስጣት ሁኔታና ሌሎች ስራዎችን ጎብኝተዋል። ከማርበርግ ቫይረስ ታካሚዎች ጋር ንክኬ የነበራቸው ሰዎች ተለይተው ክትትል እየተደረገላቸው ነው ሲሉ ዶክተር መቅደስ ዳባ ገለጹ። ከማርበርግ ቫይረስ ታካሚዎች ጋር ንክኬ የነበራቸው 349 ሰዎች ተለይተው ክትትል እየተደረገላቸው ነው ሲሉ የጤና ሚኒስትሯ ዶክተር መቅደስ ዳባ ገልጸዋል። ፋና ያዘጋጀውን ዘገባ አማኔሱፍ እንደሚከተለው ያቀርበዋል። ከማልበርግ ቫይረስ ታካሚዎች ጋር ንክክ የነበራቸው 349 ሰዎች ተለይተው ክትትል እየተደረገላቸው ነው አሉ የጤና ሚኒስትር ዶክተር መቅደስ ዳባ። ሚኒስትሯ በሰጡት መግለጫ እንዳሉት እስካሁን የማልበርግ ቫይረስ ምርመራ ከተደረገላቸው 73 ሰዎች መካከል 11ዱ ቫይረሱ ተገኝቶባቸዋል። በቫይረሱ ከተያዙት ውስጥ የስድስት ሰዎች ህይወት ማለፉና አምስት ሰዎች ደግሞ የህክምና ክትትል እየተደረገላቸው እንደሚገኝ አብራርተዋል። ከታካሚዎች ጋር ንክክ የነበራቸው 3 149 ሰዎች ተለይተው ክትትል የተደረገላቸውን ሲሆን ከእነዚህም ውስጥ 119 ሰዎች ነፃ መሆናቸው ተረጋግጦ ከማዕከል መውጣቻቸውን ጠቁመዋል። የማልበርግ ለመከላከል ለመከላከልና ለመቆጣጠር ብሔራዊ ግብር ኃይል ተቋቁሞ በትኩረት የተሰራ መሆኑን አጽኖት ሰጥተዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲቱት ዋና ዳይሬክተር ዶክተር መሳ ኃይሉ በበኩላቸው የቫይረሱን ስርጭት ለመቆጣጠር ከሚመለከታቸው አካላት ጋር በቅንጅት እየተሰራ ነው ብለዋል። በየኬላዎች የሚደረገው ቁጥጥር የማጠናከር፣ የቅኝት ስራዎችን የማስፋትና ለሕብረተሰቡ ግንዛቤ ማስጨበጥ ላይ ትኩረት ተደርጓል ነው ያሉት። ማህበረሰቡ ከጤና ሚኒስትር የሚሰጡ የጥንቃቄ መመሪያዎችን በመተግብርና ጥቆማዎችን በመስጠት ላፊ ድህነቱን እንዲወጣ ጥሪያቸውን አቅርበዋል የተወደዳችሁ ለሰዓቱ የነበረውን የአማርኛ ዜና ወጃችን ይህን ይመስል ነበር ዜናዎችን እየመራው አሚር መሐመድ አብራችሁ ቆየው